ከስንቆች ሁሉ በላጭ ስንቅ አላህን መፍራትን። የአላህ ባሮች ሆይ እኛ ደካማ ፍጡር የሆነን የሰው ልጆች ዱንያም ላይ ይሁን አኼራ ላይ በሰላም መኖር የምንችለው በአላህ ረሕመትን በአላህ እዝነትን ያለ አላህ ተባረክ ወተዓላ ረሕመትና እዝነት መብላት፣ መጠዳት፣ መተንፈስ፣ መቆም፣ መቀመጥ እንኳ የማንችል ደካሞችን ስለዚህ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

ተመክረና የሕይወትን ውጣ ውረድ ጫና መቋቋም የምንችለውም በዚህ ነው። ታላቁ አላህ አይተወኝም፣ ያነሳኛል፣ ይደግፈኛል ለዱኒያም ለአኼራ እሷ አለኝ ስንል ብርታት እናገኛለ። ሐዲሰል ቁድሲ ላይ አላህ ተባረከ ወተዓላ የሰው ልጅ ሆይ የአደም ልጅ ሆይ አንተ እኔን ተስፋ እስካደረግከና እስከ ለመንከኝ ድረስ እመረሃለው እስከነ ምናምነህ እስከነ ጥፋትህ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 አላህ ዘንድ ተባረክ ወተዓላ የምናስቀምጠው መልካም ሥራ ሶላትም ይሁን ሰደቃም ይሆን ዚክርና ዱዓ የተኛውም ዕባዳ አስተማማኙና የሰው ልጅ አለኝ ብሎ አፉ ሞልቶ ሊናገሩ የሚችለው ያ ብቻ ነው። እዚህ ዱንያ ላይ ያለው ጠፊ እንደሆነ ነግሮናል። ማ ዒንደኩም የንፈድ ወማ ዒንደላሂ ባቂ። እናንተ ዘንድ ያለ ይጠፋል፣ ያልቃል። አላህ ዘንድ ያለው ይቀራል ብ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 መታጠባው ህፃን ልጇን ካጣችሁ በኋላ ያገኘችው ህፃን ልጇን እሳት ላይ ጣይ ብትባል ምትጥል ይመስላችኋል እንዴ ብለው ነብዩ ዓለይሂ ሰላቱ ሰላም ሰሐቦችን ጠይቀዋቸው አረብ ጭራሽ ሲሏቸው አላህን ተባረክ ወተዓላ ሐቢቡን ወዳጁን እሳት ላይ አይጥልም ብለው ነቢዩ ሰላቱ ሰላም። እዚህ ዱንያ ላይ እስካለን ድረስ የአላህ ተባረክ ወተዓላ ውዴታ ለማግኘት ጥረት ካደረግን አዛኝ መሆኑን ካወቅን በራስ መተማመኑን በሀብት በሥልጣን መመካቱንትትን እኔ ያለህኝ አንተ ብቻ ነህ፣ አንተ ብቻ ነህ ያለ አንተ ዱንያም አኼራይም አስተማማኝ አይደለም ብለን ለእሱ ስብር ካለን ዱንያ አኼራችንን ያስተካክላል። ረሕመቱን የምናገኝበትን መንገድ፣ ምሕረቱን የምናገኝበትን መንገድ ጠቁሞና አዛኝ ወላጆች ልጃቸውን ከሚመክሩት በላይ አዛኝ ወላጆች ልጃቸውን እንዲስተካከል ያስፈልጓል የሚባልን ነገር ሁሉ ከሚያደርጉት በላይ አላህ ለባሮቹ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

ያለንበት ጊዜ ያለንበት ዘመን ሰዎች በኖሮ ወደነት በተለያዩ ፍርሃቶች፣ ስጋቶች ተውጠው የአላህን ረሕመት እየረሱ ነው። አላህን ራሱን እየረሱት ነው። ረሕመቱን እየረሱት ለዚህም ነው ሰዎች ወንጀል ላይ የሚወድቁት ሪባ ወለድ ውስጥ የሚገቡት እርስ በርስ የሚጨካከኑት ለሰዎች እንዲህ ካደረግኩኝ ለእኔስ ማን አለኝ የሚሉት። ስንተዛዘን አላህ ተባረክ ተዓላ ያዝንልናል። ከሰዎች እዝነት የበለጠ የአላህ እዝነት ቀድሞ ልባችን ላይ ትዝል ይለን። ነፍሳችንም በአላህ ረሕመት ተስፋ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 ያስፈልጋልና ና በአላህ ራሕመት በተስፋ መሃሪ፣ አዛኝ፣ ይቅርባይ፣ ተውበትን ተቀባይ መሆኑን እያስታወሰን የቀልብ ዒባዳ መሆኑን ልብለንል የአላህን ተባረከ ወተዓላ ራሕመት ከንከለሊት ልንለምን፣ ትልቁ የራሕመቱ ውጤት ጀነት እንደሆነ አኺራ ላይ፣ ትልቁ የራሕመቱ ውጤት ዱኒያ ላይ ኢማን፣ መልካም ስራ እንደሆነ በማወቅ ሁሌም ሙሉ ራሕመት እህንስተን እያለን ልንማፀን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

ያተራባችሁ ናችሁ አብላኝ በሉኝ አበላለሁኝ አልብሰኝ በሉኝ አለብሳለሁኝ ምራኝ በሉኝ እመራለሁኝ በሉ እንድናስበው አላህ ተባረከ ወተዓላ እንድናስታውሰው እንድንጠይቀው ይፈልጋል ቸላ ካል ነው ቸላ ይለናል ይተወና በየሌሊቱ ወደ ቅርቡ ሰማይ መጥቶ ማነው ምህረት የሚጠይቅ ማነው ነው ዱዓ የሚያደርግ እያለ ነው እኔ ነኝ ያ ረብ ጌታዬ ሆይ ሐሳብ አለብኝ ጭንቀት አለብኝ ወንጀል አለብኝ ህመም አለብኝ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

አላህ ለፈተና ሰዎች ላይ እንዲደርስ ያደረገውን ነገር ምንም መለወጥ ለማይችሉ ለሰው ልጆች መንገድ አላህን በሰዎች መክሰስ ነው የሚሆነው አጥፍቻለሁ ጌታዬ ሆይ ማረኝ ደክሜ ባህለው አጠንክረኝ መሄጃ ጠፍቶኛል መንገዶችን አንተ አስተካክልልኝ መውጫ አበጅልኝ ልንል ይገባል አርሐሙ ራሒሚን ነው እሱ አክረሙል አክረሚን ሰው አንድ ሁለት ሶስቴ ከረዳ በኋላ ፊቱን ያዞራል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 ኢማንን መልካም ሥራን ልናበዛ ልናዘወትር ስንሳሳት ፈጥነን ተውበት ልናደርግ ይገባናል። አላህ ተባረከ ወተዓላ የሰው ልጆች እስከ ተወበቱ ድረስ ምህረት እስከጠየቁት ድረስ ሁሌም የራሕመት በሩ ክፍት እንደሆነ ተነግሮናል። ዱንያው አኼራው የእሱ ነው። የዱኒያ የአኼራ ሐሳባችንን አላህ ቀለል እንዲያደርግልን ከጭንቅ እንዲገላግልን ከእኛ የሚጠብቀው ዘውትር ዱዓ ማድረግ አላህን ተባረከ ወተዓላ ተስፋ ማድረግ ምህረቱን የምናገኝባቸው መልካም ስራዎችን መስራት፣ የሱን ረሕመት ከኛ ሩቅ እንዲሆን የሚያደርጉ ሰበቦችን መራቅን። ዝምድናን መቁረጥ፣ ሐራምን መብላት፣ ሐራምን መናገር፣ ሐራምን ማየት፣ መስማት የአላህ ረሕመት ከኛ እንዲርቅ ያደርጋል።